በዚህ የሂማሊያ ተራሮች ስር በአመት ሁለት ጊዜ ብቻ የሚከናወን አንድ አስደናቂና እጅግ አደገኛ ክስተት አለ። ታዲያ በዚህ ስፍራ ላይ የሰው ልጅ ራሱን በህይወትና በሞት መካከል ከቶና በቀጫጭን ገመዶች ላይ ተንጠላጥሎ ከተራራው አፋፍ ላይ ከሚገኙ ዛፎች ጋር ግብ ግብ ሲፈጥር ብታየው ብዙም እንዳይገርምህ፣ ምክንያቱም እዚህ ስፍራ ላይ ከወርቅ ያልተናነሰ ውድ ነገር አለና። ሰላም ውድ የሉሲቲፕስ ቤተሰቦች እንኳን ወደ አደገኛው ማር መፍለቂያ ወደሆነችው የኔፓል ሂማሊያ ተራሮች በሰላም መጣችሁ። በዚህ ስፍራ ላይ የሚኖሩ ሰዎች ሕይወታቸውን ለአደጋ አሳልፈው ሰጥተው እጅግ በጣም ውድ የሆነውን የሰው ልጅን ቀልብ ይሰውራል የተባለለትን ብርቅዬ ማር ለማውጣት በአመት ሁለት ጊዜ መሳሪያቸውን ታጥቀው ወደዚህ የሂማሊያ ተራሮች ብቅ ይላሉ። ታዲያ የሁሉ መሥዋዕትነት የሚከፈልለት ይህ ማር እንደው ከተራ ማርነትን በዘለለ በዓለም ዙሪያ እጅግ ተፈላጊና ውዱ ማር ሲሆን ከዛም አለፍ ሲል የሰው ልጅን አእምሮ ጭምር የመስለብ አቅም እንዳለው ይነገርለታል። ታዲያ ይህንን ውድ ማር ለማግኘት እንዲሁ በቀላሉ ወደ ተራራው ወጥቶ ቆርጦ መመለስ ብቻ ከመሰላችሁ እመኑኝ ተሳስታችኋል። ምክንያቱም ደግሞ ከዚህ የማር የማምጣት ሂደት ጀርባ የብዙ ሰዎች ሕይወትና የብዙ ሰዎች አካል መስዋዕትነት ይከፈልበታልና በዚህም ታዲያ ይህንን ማር ለማግኘት በትንሹ በዓለም ላይ ካሉት እጅግ ግዙፍ ከሆኑ የንብ ዝርያዎች ጋር ፊት ለፊት መጋፈጥና ረጃጅሞቹን የሂማሊያን ተራሮች መታገል ግድ የሚል ሲሆን ይህ ማር የማውጣት ሂደት በአመት ሁለት ጊዜ ብቻ የሚካሄድ በመሆኑ ለዚህ ማህበረሰብ የማር ጉዳይ ብቻ ሳይሆን የህልውናቸውን ጉዳይ ጭምር ነው። ይህን በዚህ መልኩ ከብዙ ትግል በኋላ የሚወርደውን ማር እንደው ለአእምሮት ብለው ሁለት የሻይ ማንኪያ መጠን ያለው ማር ወደ አፋቸው ከሰደዳቸው አእምሮን የመስለባ አቅምና ከእውነታው የራቁ ምስሎችን ከማየት አንስቶ እስከ ከፍተኛ የደስታ ስሜት ድረስ ያልተለመዱ ስሜቶችን ሊያስተናግዱ ይችላሉ። ታዲያ የእብደት ማር የሚለውን ስያሜ የሚያገኘው ከዚሁ በመነሳት ሲሆን ይህ ማር ጥልቅ ባህላዊ ትርጉም ያለው ከመሆኑም ባሻገር በዓለም አቀፍ ገበያ በአንድ ኪሎ ግራም እስከ 500 ዶላር ድረስ የሚሸጥ ውድ ማር እንደሆነ ይነገራል። ታዲያ ከሌሎች ልዩ የሚያደርገው ነገር ደግሞ በውስጡ የያዛቸው ልዩ ተፈጥሯዊ ኬሚካሎቹ ውድ ሲሆኑ፣ ይህም ንጥረ ነገር አእምሮን የማሳት ባህሪ አለው። ከዚህ በተጨማሪም ለባህላዊ ሕክምና እንደ ብርቅዬ የተፈጥሮ መድኃኒት ተደርጎ የሚቆጠር ሲሆን የመገጣጠሚያ ህመምን፣ የልብ ጤናን፣ አጠቃላይ የሰውነት ጥንካሬን እንደሚያሳድግ ይነገርለታል። ለብዙ ሺህ ዓመታትም ይህንን ማር የማውጣት ጥበብ ከትውልድ ወደ ትውልድ ሲተላለፍ የቆየ ሲሆን እንደ ባህልም ጭምር የሚታይ ሁነት ነው። በዚህም ታዲያ የማር የማውጣት ሂደቱ ከመድረሱ ከቀናት በፊት የመንደሩ ነዋሪዎች በከፍተኛ እንቅስቃሴ ለሚጠብቃቸው ከባድ ስራ በከፍተኛ ሁኔታ ይዘጋጃሉ። ወንዶቹ ከቀርከሃ መሰላለን በጥንቃቄ ይሰራሉ። ይህ መሰላለም የማር አዳኞችም ሆነ በማር የተሞሉትን ከባድ ቅርጭ ቶች ክብደት መሸከም እንዲችል ተደርጎ መሰራት ያለበት ሲሆን ምንም እንኳን በዝግጅቱ ወቅት ሁሉም የበኩሉን አስተዋጽኦ ቢያደርግም፣ ትክክለኛው የማር አደን የሚያደርጉት ግን ለብዙ ዓመታት በልምድ ያዳበሩ የተካኑ የማር አዳኞች ብቻ ናቸው ይህንን አስፈሪ ስራ እንዲሰሩ የሚመረጡት ምክንያቱም ደግሞ በመቶዎች የሚቆጠሩ ሜትሮችን በገመድ በተንጠለጠለች መሰላል ሆኖ ከአደገኛዎቹ ትላልቅ ንቦች ጋር ፊት ለፊት መጋፈጥ ከፍተኛ የሆነ ድፍረትና ልምድን የሚፈልግ ስራ በመሆኑ ሲሆን፣ አንዲት ትንሽዬ ስህተት ሕይወትን እስከ ወዲያኛው ልትሸኝ ትችላለች። ታዲያ የዚህን የእብደት ማር እየተባለ የሚጠራን ልዩ ማር ውስጥ ምስጢር ስንመረምር ማሩ ልዩ ኃይሉን የሚያገኘው ግራኖቶክሲን ከሚባሉ ኬሚካል ውህዶች ሲሆን እነዚህ ውህዶች የሚገኙት በከፍታ ቦታዎች ላይ ብቻ ከሚበቅሉት ሮዶ ንድረን ከተባሉ አበባዎች ላይ ከሚቀሰም የአበባ ኔክታር ውስጥ ነው። ከዚህ በተጨማሪም ወደ እነዚህ ከፍታዎች በመውጣት ይህንን ውድ ማር ማምረት የሚችሉት የማሊያ ግዙፍ ንቦች ብቻ ሲሆኑ፣ ታዲያ ይህ የአበባ አይነትና የንብ ዝርያ ነው ማሩን ከሌላው የተለየ ባህሪ እንዲኖረው ያደረጉት። ታዲያ የማር ቆረጣው ግብ ግብ የሚጀምረው ገና ወደ ቀፎቹ ከመረሳችሁ በፊት ሲሆን እያንዳንዱ ሰው ለማር አደኑ አስፈላጊ ሆኑ ከባድ ዕቃዎችን በጀርባው ተሸክሞ ለሚጠብቃቸው ግዳጅ በችሎታም ሆነ በመንፈስ በደንብ ተዘጋጅተው ሆ ብለው ይነሳሉ። በእጃቸው ባሉ ስለታማ ገጀራዎች በጫካ ውስጥ ዛፎችን በመቁረጥ መላው ቡድን በደህና የሚያሻግሩ ጠንካራ ጊዜያዊ ድልድዮችን ይሰራሉ። እያንዳንዱ የቡድኑ አባልም የራሱ ሚና ያለው ሲሆን እያንዳንዱ እንቅስቃሴም በትክክል የተቀናጨው ሁኔታ መሆን አለበት። በመጨረሻም አዳኞቹ ለሰዓታትም አስቸጋሪውን ጉዞ ከተጓዙ በኋላ ግዙፎቹ ቀፎች በአየር ላይ ተንጠልጥለው ወደሚገኙበት ረዣዥም ገደሎች ጫፍ ላይ ይደርሳሉ። በመቀጠልም የአደን ቡድኑ በሦስት ይከፈላል። እያንዳንዱ ቡድን የተለየ ተግባር የሚመደብለት ሲሆን የመጀመሪያ ቡድን ከገደሉ አናት ላይ በመቆየት የቀርከሃ መሰላልን የማሰርና የማር ቅርጫቶችን ለማውጣት ወይም ለማውረድ ገመዶችን በብላት የመቆጣጠር ኃላፊነት ይሰጣቸዋል። ሁለተኛው ቡድን ደግሞ ከገደሉ ስር ሆኖ እሳት በማንደድና ጭስ በማውጣት ንቦቹን የማባረር ስትራቴጂካዊ ሥራ ይሠራሉ። በመጨረሻም ሦስተኛው ቡድን ከሁሉም የበለጠ ጀግንነት የሚጠይቀውን እጅግ አደገኛ የሆነውን ስራ የሚወጣ ሲሆን በቀርካው መሰላል ላይ ተንጠልጥለው ደረጃ በደረጃ በመውጣት ረጅም እንጨቶችን ታጥቀው ወደ ቀፎቹ በመቅረብ በፍጹም ችሎታና ትኩረት በማር የተሞሉትን የሰም እንጀራ ክፍሎች በጥንቃቄ ይቆርጣሉ። ከዚያም ወደታች ወደሚጠብቋቸው የቀርካ ቅርጫቶች በብላት ይወረውሯቸዋል። ታዲያ ይህን ጊዜ ቀፏቸው ከተደፈረባቸው አደገኛ ንቦች ጋር ፊት ለፊት ተጋፍጦ አንዲት ትንሽ ስህተት እንኳን መስራት ትርፉ አደጋና ኪሳራ ሲሆን ውድ የሆኑትን የማር እንጀራዎች ከገደል ላይ ወድቀው እንዲሰባበሩና የቡድኑን የልፋት ውጤት ከንቱ እንዲሆን ሊያደርግ ይችላል። እያንዳንዷ የማር ጠብታ እንደ ፈሳሽ ወርቅ ስለምትቆጠር ከገደሉ አናት ላይ ያሉት አዳኞች ከቀርከሃ ቅርጫቶች ጋር የተገናኙትን ገመዶች አጥብቀው በመያዝ ከግዙፎቹ ቀፎች ትይዩ ይይዟቸዋል። ዋናዎቹ ደግሞ በባዶ እግራቸው ከሂማሊያ ሰፊ ምድር በላይ ከፍ ብለው በሰማይና በምድር መካከል ባለ አደገኛ ገደል ላይ በቀርካ በተሰራ መሰላ ላይ ተንጠልጥለው የቀርካ እንጨት ብቻ ታጥቀው በመቶች የሚቆጠሩ የርመጋዎች ጋር ይፋለማሉ። ሆኖም እነዚህ አዳኞች ጽኑና በዓመታት ልምድ የጠጠሩ በመሆናቸው እያንዳንዱ አስቸጋሪ እርምጃ ተቋቁመው ቀፎን ለመለየት የሚደረገው እያንዳንዱ የእንጨት ምት ፍጹም በትኩረትና በድፍረት ይፈጽማሉ። በመጨረሻም የማያቋርጥ ጥረት ካደረጉ በኋላ ተልዕኳቸውን አጠናቀው ይወርዳሉ። በሄማሊያ ገደላማ ገደሎች ላይ ብርቅይና ውድ የሆነውን የእብደት ማር ለመሰብሰብ ከተደረገው አደገኛ አደን በኋላ እያንዳንዱን የማር ጠብታ ልፋታቸውን በሚመጥን ዋጋ ለገበያ የሚቀርብ ሲሆን ታዲያ ተፈጥሮ ከቀናቻቸው በርከት ያሉ ኪሎ የሚወጣላቸው ሲሆን ማራቸውን ይዘው ለቀጣይ በሰላም ይመልሰን በማለት ሳትሰስት የቸረቻቸውን ተፈጥሮ እያመሰገኑ ንቦቹን ለተራራ ትተው ወደ ቂያቸው በደስታ ይመለሳሉ። እናም የኔፓሎች ጽናትና ትጋት በሰው ልጅና በተፈጥሮ መካከል ያለን አስደናቂ መስተጋብር የሚያሳይ ሲሆን ኔፓላውያኑም ከእያንዳንዱ ልፋታቸው ጀርባ አንድ ተስፋ ያደረጉት ጣፋጭ ማር አለና እኛም ለምንፈልገው ነገር እንደነሱ ደፋርና ታጋይ ሆነን የራሳችንን ማር ጋር መድረስ እንችላለን፣ እያልኩኝ የዛሬን በዚያ በቃው። አብራችሁን ስለነበራቸው ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሶ። እናመሰግናለን።